እናመሰግናለን። እሺ እንትናን የጓደኛዋን ፎቶ ለማምጣት ሄዳለች። አሁን መንሓጅ መንሓጅ ወለኩም ወረመቱላ በረካቱ አቦ እንዴት ነሽ? ደናነኛ አልሐምዱላ። አንቺ እንዴት ነሽ? ሁላችሁም ደና ናችሁ? አለን ክብሪትዬ። ቢላልን አስገቢው። ቢላል የታማሚዋን ስም ሊያስመዘግብ ነው የመጣው። ቢላል እሺ አቦ ይሰማል ይሰማል ማሪ እሺ፣ እኔ እንትን ያለችው የአጎቴ ልጅ ነች። ያመጣቻት ያው ደላለው ሁሉም ቁጥር አለኝ። ደላለውን የኢትዮጵያ ሳዋራው ምንም፣ ሳዋራትን ምንም አይመለሱልኝም። አንቺ መጀመሪያ ቅድም ጀምሮ ስጽፊ ሳትደፈር እንድረስላት፣ ሳትደፈር እንድረስላት እያልሽ ነበር አለ ዶክተር ናስኪ ያስቋል እስር ጀምሩ፣ ከመሀል አትጀምሩ፣ ድብልቅልቅ አታርጉት። አንዴ ቢላሊ መዝገብን ያስመዝግብና ይውረድ፣ ከዛ አንቺ ትቀጥያለሽ። ዴስክ ላይ ብዙ ሰው እንዲቀመጥ አልፈልግም። ዋን ባይ ዋን ነው ማስተናገድ የምችለው። እሺ፣ የታማሚዋን ስም ንገረኝ። ፋቱማ ኢብራሂም። ፋጡማ ኢብራሂምን መዝግብ ያለው። አርባ ስምንተኛ በደረሳት ጊዜ ኮንታክት አደርግሃለሁ፣ ወረፋ በደረሳት ጊዜ። እሺ ምን አልሽኛ? ብ መዝግቢያት አለው ፋጡማ ኢብራሂምን በደረሳት ሰዓት እነግርሃለሁ። እሺ እሺ፣ አርባ ስምንት ላይ አዎ፣ አርባ ስምንት መቼ እንደሚደርሳት አላቅም። አርባ ሰባት ሰዎች ከሷ በፊት እርዳታ ተሰብስቦላቸው ሞልቶላቸው ሲያልቅ እነግርሃለሁ። እስከዛ ግን በሽታዋ ጠዳፊ ከሆነ ሌላ ቦታ ብትሞክር ጥሩ ነው። ለምን? አመት ሊፈጅ ይችላል። እንደነገርኩ አርባ ሰባት አመት ሊፈጅ ስለሚችል ወረፋ ጠብቀው እስከሚደርሳት ሌላ ቦታ ብትሞክር ጥሩ ነው። እሺ እሺ፣ ያመሰግናለሁ። እሺ እሺ። ስሟ ማን ነው? ኑርያ ሻሞሎ። ኑርያ ሻሞሎ ሞሎ። የት ሀገር ነው? ታጀራ ማለት ነው። ኧረ እኔ ስለምትኖርበት ሀገር ሳውዲ ነው ዱባይ ነው ካታር ነው የት ነው? ሳውዲ ሳውዲ። ምንድን ነው የደረሰባት? በሳውዲ አረቢያ የደረሰባት ችግር ያው አረቢቷ የፈለገች ቦታ ነው የምትወስዳት፣ ከዛ የወንድላጤ ቤት እንደዚህ ሁሉ ቦታ ነው የሚደርሳት። እና ሳልደፈር ቤት ድረሽልኝ ያለችው ኑርያ ሼመሎ በሳውዲ አረቢያ ከሄደች ስንት ጊዜዋ ነው? አዎ ደረበ። ከሄደች ወደ ስድስት ወር ይሆናታል። ነው የሄደችው፣ በህጋዊ ኤጀንሲ ነው ወይስ በህገ ወጥ ገላ? በህጋዊ ነው የሄደችው። የኤጀንሲ ስም ታቃለሽ? አውቀዋለሁ፣ ሁሉም ቁጥሩም አለኝ። ስም ንገሪኝ፣ ኤጀንሲ ስም። መጀመሪያ ኤጀንሲ ቁጥር ስም ያልኩሽ፣ እኔ ቁጥር አላልኩም ስም ሄደች ከዓመት በኋላ ትመጣለች። ይሁናን አስገቧት፣ ሀቡ ገብተው ቁጭ ቁጭ አይበሉ። አንዳንድ ሰው ቂርቆስዬ፣ ቆይ እያነበብኩ። አንዳንድ ሰው ብቻ አስገቢ። ተራቸው እስኪደርስ ሪፖርት ያደርጋሉ። ከዛ ተራቸው ሲደርስ ይወርዳሉ። ተጠንቀቂ፣ ሀቡ። እሺ፣ እሺ፣ እሺ ኛ ክፈች እና እኛም ከመሳቀቅ እንነዳልሽ። አይሰማም እንዴ የማወራው? ማሪ አንበርሽም እኮ ውዴ። እሺ ስሟን ላይ ወጥቼ ነበን። ሀናን ነው የምትባለው። ሀናን እኮ የግለሰብ ስብ ነው። ማሪ ድርጅት ካምፓኒ ኤጀንሲ ስም የለው። ኤጀንሲው ስም አለው። ላይ ሰወጣ ነው የሚዘጋብኝ ማለት ነው እሺ ችግር የለውም በቃ ኤጀንሲስም በኋላ እንደርስበታለን። እሺ ከመጣች ስድስት ወርዋ ነው። በስድስት ወር ውስጥ ስንት ቤት ሰራች? ያገባችው አንድ ቤት ወስዳት፣ ከዛም በኋላ እንደዚሁ ችግር ሲደርስባት ሴትዮ ስታሰቃይ እደወለች እና ጥያቄ ስካት መልሽ። በስድስት ወር ውስጥ ስንት ቤት ሰራች? ሁለት ቤት፣ ሶስት ቤት፣ አራት ቤት፣ ስድስት ቤት፣ ስንት ቤት ሰራች? በስድስት እኔ እስከማውቀው ሁለት ቤት ነው የሰራችው። አሁን የገባችበት ነው መጀመር ወጣችበት ሁለተኛው ቤት መንገድ ማለት ነው። የመጀመሪያው ሴትዮዋን የምታንገላታት ነበረው። የት ነው የምትወስዳት ነበር? እህቷ ቤት ወስዳት አሰራት ነበር። ከዛም በኋላ ደላላ ደወለች፣ እንዲህ እንዲህ ነው የምታረገው። ሴት ዝም በይ፣ አርፈሽ ቁጭ በይ። የፈለገችበት ወስዳ ማሰራት ትችላለች፣ አለቻት። ከዛም በኋላ በቃ ተጠፋፋች፣ ጠፋች። ልጅቷ ያጎቴ ልጅ ነች። ከስንት ወር በኋላ ከውለ ወር በኋላ አጋጣሚ ገባች። ሌላ እኔ አረ እንዴ፣ እንዲኮ ተጨንቅ ያለ አሁን ደግሞ ሌላ ቤት አስገብተውኝ ያቺ ሴትዮ ደግሞ ቤት እያ እንዴ፣ ይሁን አንዴ ሽ ታረ ንተ ቪዲዮን አጥፍቼ እልሻለሁ ስጨርስ እሷ በትልቁ አርሻለ ወይ የመጀመሪያው ቤት ስንት ወር ሰራች? አንዶ ሁለቶ እሱና አልነገረችኝም፣ አልጠየኳትም። ወላሄ እሺ፣ የመጀመሪያው ግን ሴትዮዋ እህቷ ቤት ወስዳ ስለምታሰራት አልፈልግም ብላ ደላላዋ ወስዳት ሁለተኛ ቤት አስገባቻት። እሺ የመጀመሪያው ቤት ሴትዮ እህቷ ቤት ውስጥ ስለምታሰራት ስራ ስለበዛባት ሁለት ቤት መስራት ለደላለዋ ተናግራ ወደ ሁለተኛው ቤት ተቀየረች። ሁለተኛው ቤት ገጠማት። ሁለተኛው ቤት ደግሞ እንደዚሁ ሴትዮዋ በጣም ሀብታም ነች። ቁጥር ይደውላታል። ከዛም በኋላ ቤት አታሰራትም። በቃ መኪና ቁጥር ይደውላታል። በቃ ተነሽ ነው የምትላት። ሶስት ቤት ሁለት ቤት ነው የምሰራው። በቀን አራት ቤት በቃ። ኤኒ ታይም ግን ከተደወለ እሷ ለብሳ ነው በቃ የምትነሳው። የምትሄደው ቤት ደግሞ አንዳንድ ወንድ ላጤ ቤት አለ። በቃ የሆነ ያልሆነ ቤት ነው የምትካት። ከዛ ቤት ደግሞ ጨርሼ መጥቻ አርፋለሁ ስል አለች፣ ተነሽ ነው የምትለኝ አለች። እንደገና ሌላ ቤት እሄዳለሁ አለች። ስለዚህ አሁን ምክንያቱ የምንጽፋው የመጀመሪያውን ሴትዮዋ እህቷ ቤት እየወሰደች ስለምታሰራት ሁለት ቤት መስራት ስለደከማት ለቢሮ አመልክታ ቢሮ ቤት ቀየራት። ሁለተኛው ቤት ደግሞ ሴትዮዋ ብዙ ቤቶች እየወሰደች ታሰራታለች። ይሄ ምክንያት ትክክል ሁለተኛ ቤት ሴትዮዋ ብዙ ቤቶች ወሰደች ስንትኛዋ ብዙ ቤቶች ስንት ወራ ነው ስድስት የስድስት ወር ደመወዝ በልታለች አዎ በልታለች ግን የአንድ ቤቱን አልጠየኳትም ልጅቷ የሆነ ፈሪ ነች በቁጭ ይቅርታ አድግልኝ በማለት ስገባ እዛው ባለችበት ካሜራ አለ ገብቶሻል እሺ የተባለው ነገር ሁሉ ሴቷ ስለምታስተረጉም እፈራለሁ። አታውሪ ነው እምትለው። አሁን ትላንትና ነው ማምሻ አወራዋት። በቃ ስታወራ ፍራች አለባት የሆነ ሴትዮ መጣች አልመጣች፣ ስታወራ ደግሞ ላምባ አጥፍታ ነው የምታወራው። ይተረጉማል ምናምን በማለት ማለት ነው። አዲስ ስለሆነች ልጅቷ ልትነግረኝ ሲሆን ለቤት እኔ እንጃለት ወደ ሞኝነት አይ አንዳንድ ካሜራ ምስል ብቻም ይቀርጻል። አንዳንድ ካሜራ ምስልም ድምፅም ይቀርጻል። ስለዚህ የእነሱ ቤት ካሜራ ምስል ብቻ የሚቀርጽ ከሆነ የአፏን እንቅስቃሴ አይተው የምትናገረው እንዳይገባቸው ይሆናል። መብራት አፍ የምታወራው ወሰደችባት፣ ሲም ካርድ በዚህ አጋጣሚ እያወራች ብዙ አይታት ሲም ካርዱን ወሰደችባት። አረባ መታ። እሺ፣ ስለዚህ አሁን ሴትዮዋ የተለያየ ቤቶች ላይ ህገ ስድስት ወር ደመወዝ በልታለች፣ ልካለች ለቤተሰብ ደግሞ እርግጠኛ አይደለም እያወራችኝ እንትንትላለች እፈራ አለው እፈራ አለው። አዎ ቤተሰቦች እንደውልሽ አጠይቂ። ስደውላ እሷን ለቤተሰብ ለአባቷ ብቻ ነግራ ታይ አትንገሪ። ወይም ለአረበና አሻዳም ጂዝም ብለሽም ታውሪ ቤተሰብ ጋር ላከች ብለሽ አጠይቂ። ወይ ገንዘብ ላከች ብርማ የአንድ ያንዶራም ብቻ ነው ጥርጥር ያለኝ ሌላማ፣ ሁሉም ልካለች። እሱን ስታረጋግጭና ስትመጫ አስተናግርሻለሁ። እሱን ቤተሰብ ጋር ደውለሽ የስድስት ወር ደሞዝ ልካለች አላከችም አጣሪ። ትርጠሪ ያለኝ ቤተሰቡ ቤተሰቡ ከሆንች ደውለሽ የስንት ወር ደሞዝ እንደላከች ለምን አጠይቂ? ቤተሰብ ነች ወላ ያጎቴ ልጅ ነች ታዲያ? እሺ አሁን የስድስት ወር ነው። በቃ የስድስት ወር ደሞዝ በልታለች። ስድስት ወር ደሞዟን በልታለች። ስለዚህ አሁን ቤት መቀየር ነው የምትፈልገው ታዲያ። ኤጀንሲ ለምን አታናግሪላት? አውራዎች ቀታ ስደቡ አያነሳም። ኢሞ ላይ ሪከርድ አርኩኝ ፎቶዋን አላኩለት እባክ ድረስ አልኩት። ምንም አይቶ አይቶ ዝም። እሺ እንትኖስ አንቺ ይሄ አሁን ቤት መቀየር እንደምትፈልግ እንዳልተስማማት የነገረች ይችላል። በስልክ ነው አ በኢሞ በኢሞ። እሺ እሷ ለምን ቢሯን በኢሞ አልደወለችለት? አያነሱላትም። አርፋሽ ቁጭ በይ ነው ስሪ ነው የሚሏት በጣም። ስለዚህ ቤተሰቦቿ ለምን ኢትዮጵያ ያለው ኤጀንሲ ሄደው ልጃችን ያለችበት ቤት አልተስማማትም። ለሶስተኛ ጊዜ ቤት ቀይሯት ለው ለምን አይጠይቁላት? ጠይቆታል። ቀይረናታል፣ አላስ ጥሩ ቤት ነው ያለች ነው የሚሉት ደላሎች። ታውቂያለሽ፣ ያልኩት ሌላ ነው። ሰምተሻል? ቤተሰቦቿ የት ያሉት? ን ቤተሰቦቻት ኢትዮጵያ። የት እኮ ኢትዮጵያ ቦታጀራ? ከቦታጀራ አዲስ አበባ መጥተው ጠየቁላት? ቢሮ ኖ ኖ፣ ደውሎላት ደላለውን ደውሎላት ነው የጠየቋት። ለምን መጥተው ቢሮ አይጠይቁላት? ዮ ቬሮ እኔ እንጃ ወላሄ እሱን አላወቁም ስለዚህ ኔ ምን እንዳረግልሽ ነው ጀንሲን እንድጠይቅልሽ አዎ ጀንሶች ለምን ሰምቶ ሰምቶ ዝም ይላሉ እች ልጅ በኋላ ብትደፈርስ ላቸው ሰምቶ ሰምቶ ዝም ካሉኝስ ምንድን ነው የምታደርጉ የሚቀጥለው ስ ሀና ያኔ እንትናቸው ሁሉም አለኝ የሚያመጡ ሌላ ሰው እንዲጠነቀቅ በቃ አውቃ ደግሞ ልጁ ታመታ እዚህ ወይ ልትሰማኝ ይችላለች እንድታወራ ነው ሌላው እንዲጠነቀቅ ታዲያ አንቺ ለምን ቆጣ ፖርፖስ አታደርግም ሌላው እንዲጠነቀቅ ከሆነ እኔ ቲክቶክ አላቅም። ወላ የዛሬ ራሱ አጋጠም ንግባው ተለጠቀም ሲጀምር እኔ ጠይቅልሽ አለው። ከዛ መልስ ካልመለሱልኝ ቲክቶክ ትለጥፍ ያለሽ፣ እንዴት እንደሆነ ካላቦሽ ኛ ማስተምርሳለ እንዴት እንደምትለጥፊ ትለጥፍ ያለሽ። እሺ እሺ፣ ችግር የለም ቁጥራቸው። እሺ እንዴት ልስተሽ አንቺ አላማሽ እንትኑን ኤጀንሲውን ሌላ ሰው እንዳይጠቀመው ማድረግ እንጂ አላማ ሻጎች ልጅ ማዳን አደለም አይደል ለእኔ ካልመለስ ያ በኋላ ወላይን ብቻ ጎቴ ልጅ ቤተሰቤተኛ ቤት ማስቀየር ከሆነ ለምን ቤተሰቦቿ አዲስ አበባ ኤጀንሲው ሄደው ቢሮ ሄደው ልጃችንም ቤት ቀይራት አልተስማማትም ለምን አይሉም አንቺ ለእኔ ኮመንት ላይ ልትደፈር ነው ልትደፈር ነው ሳትደፈር እንድረስላ ብለሽ ነፍሰ ስጋይን ማስጨንቀሽ ነው የገባሹ ትክክል ያልኩበት ምክንያት ደግሞ አለ። አንድ ያለ አውራሽ ምክንያቱም አረቢቷ የፈለገች ቤት ነው የምትልካት። ወንድ ላጤ ቤት በቃ ሄዳ እዛ ሰርታን ብትመጣው ችግር ከደረሰባት በኋላ ምን ደርስ ምን ያረጋል አሉ ታዲያ እንደዛ ከሆነ ችግር ከደረሰባት በኋላ ልንድረስ ምን ያደርጋል ካልሽ፣ ቤተሰቦቿ ከሞቀ ቤታቸው ተነስተው ቢሮ ሄደው ልጃችን እንዳትደፈር ቤት አስቀይሯት ብለው ለምን አይሉም ነው ያለች። ደውለ ደውለዋል አለችኝ። ሲደው እኔ አባቷ ግን አራ ችግር የለው ምንቀይራለ የሚሉት ጥሩ ቤና ያለችው ነው የሚሏቸው እነሱ አው ገባኝ። በስልክ ደላላ በስልክ እና በአካል ሄደ ስታፋጠጨው አንዳደለም ሄደው በቢሮ ልጃችን አደጋ ላይ ነው፣ አስቀይሯቸት እንዲህ ካለ እዛው ቁጭ ብለው ፖሊስ መጥራት ነው ያለባት። ይሄ ነው ትክክለኛ እርምጃ፣ ቤተሰብ ለልጅ የሚወስደው እርምጃ። ምን አናግርልሻለሁ። ከመለሱ መለሱ፣ ካልመለሱ ቤተሰቦቿ ቢሮ ድረስ እንዲሄዱ ንገሪያት። እሺ ቁጥር ለማን ልምልከው? ለሶፊ ከላይ ያለቻት እሺ አልፋ ፈጣሪዋን አመስግና የመጀመሪያው ቤት ብትሰራ ይሻላት ነበረ። አየሽ፣ የመጀመሪያው ቤት ፈጣሪዋን አመስግና ብትሰራ እህት፣ ማማቾች ቤት ይሻላት ነበረ። አሁን ብዙ ቤት እየወሰደቻት ነው። ሶስተኛም ቤት ብትቀይር ምን እንደሚገጥማት አይታወቅም። የመጀመሪያው ቤት ግን ፈጣሪን አመስግና ሰርታ ቢሆን ኖሮ ሁለተኛው ቤት ደግሞ ብዙ ቤት የመጀመሪያው ቤት ሴትዮዋ እህቷ ቤት ታሰራኛለች ብላ ሄዳ ቢሮ ቤት ተቀየረች። አሁን ደግሞ ብዙ ቤት የሚያሰራ ቤት ደረሳት። ተመልከች። ወንደላጤ ላጤ ቤት ጥራሽ ልትደፈር ትችላለች። ወንደላጤ ላጤ ቤትም ትወስዳታለች። አሁን ለሶስተኛ ጊዜ ደግሞ ቤት ስትቀየር ምን አይነት ቤት እንደሚደርሳት አይታወቅም። ሽማ ነጠረኛ ይሁና። ፎቶችሁን አድርጊ።